ሰላም ሰላም እንዴት ነሽ? እንኳን ደህና ወጣ። እንኳን ደህና ቆየሽ? እሺ ስምህን? እንደውም ደግሞ ማናጀር፣ የስራ ድርሻህን ታስታውቅልናለህ ማለት ነው። እስኪ ናሽናል ኤሌክትሮኒክስ ለህዝቡ ምንድን ነው የሚሰጠው? ምን አይነት አገልግሎቶችን እየሰጠ ይገኛል? አንድ ሰው ናሽናል ኤሌክትሮኒክስ ቢመጣ ምን ያገኛል? እኛጋር ቢመጣ ምንም የሚያጣው ነገር የለም። በቤት ውስጥ የሚጠቀምባቸውን ማንኛውም እቃዎችን እኛጋር ያገኛል። በኤሌክትሪክ የሚሰሩ ነው ግን እንደ ቲቪ፣ እንደ ፍሪጅ፣ እንደ ልብስ ማጠቢያ፣ እቃ ማጠቢያ፣ ማጣሪያ፣ ድራየር፣ እነዚህ እቃዎች ሁሉንም እናቀርባለን። እሺ አሁን ከጠራችሁ ውስጥ አንደኛው ፍሪጅ ነው። እስኪ ናሽናል ኤሌክትሮኒክስ ውስጥ ምን አይነት ፍሪጆች ይኖራሉ፣ እንዲሁም ደግሞ ምን ለየት ያደርገዋል? እስቲ ገበያ ላይ ካሉት ውስጥ እንግዲህ እኛ ፍሪጆች በሁለት አይነት መንገድ ልመድባቸው እንችላለን፣ ወደ ገበያ ውስጥ አስገባናቸው ፍሪጆች ማለት ነው። አንደኛው ኖርማል ፍሪጆች ናቸው፣ ብዙ ጊዜ የታወቁ ናቸው። እነዚህ ኖርማል ፍሪጆች ያ ማለት ሲልድ ናቸው፣ ፊት ለፊታቸው ምንም አይነት ክፍተት አናይባቸውም። ቅዝቃዜያቸውም ያ ሙሉ ለሙሉ ግድግዳቸው ላይ የተወሰነ ቅዝቃዜ ይዘው ሁሉንም ክፍል የሚያቀዘቅዙ የፍሪጅ አይነቶች ናቸው። እነዚህ ፍሪጆች ራሱ በሁለት ልንከፍላቸው እንችላለን። አንደኛው ዲፕ ፍሪጅ ነው የምንላቸው እኛ ወይም ደግሞ መሬት ላይ አግዳሚ ፍሪጅ የምንላቸው ማለት ነው። ሁለተኛው ደግሞ በቁም እናገኛቸዋለን። ሌሎቹ ደግሞ ፋንሲስተን ፍሪጆች ናቸው። እነዚህ ፋንሲስተን ፍሪጆች ደግሞ በሁለት እንከፍላቸዋለን በሳይዛቸው ሁለቱም ፋንሲስተን ናቸው፣ ግን በሳይዛቸው በሁለት እንከፍላቸዋለን። አነስተኛ ሳይዝ ያላቸው ፍሪጆች አሉ። ከላይ ወደ ታች ቅዝቃዜ የሚያወዱ ማለት ነው። ሙሉ ሙሉ ቅዝቃዜው ከበረዶ ቤት ነው የሚሰራው ን ወደ ታች የሚያው ክፍል በፋን አማካኝነት ቅዝቃዜውን እየበተነ ምንም አይነት ሽታ እንዳይመጣ እያደረገ የሚሰራ ሲስተም ነው ማለት ነው። ሁለተኛው የፋን ሲስተም አይነት ደግሞ ሳይድ በሳይድ ፍርጃችን ናቸው። ሳይድ በሳይድ ማለት በሌፍት ሳይድ ሙሉ ለሙሉ በረዶ ቤት ነው። በጣም ትልቅ ነው ሳይዙ። ትልቅ ቤት ላላቸው በጣም ብዙ እቃዎችን የመያዝ ችሎታ ያለው ሳይድ በሳይድ የምንላቸው ናቸው ማለት ነው። ግን በራይት በኩል ያለው ሙሉ ለሙሉ ኖርማል ቅዝቃዜ የሚያቀርብልን ነው። እንደፈለግነው አይነት ቅዝቃዜውን መጨመርም መቀነስም እንደ አስፈላጊነቱ ድዋልፋንም ስለተገጠመላቸው መጠቀም እንችላለን። ስለዚህ እነዚህን ፍርጆች ሁሉ እኛ እናቀርባለን ማለት ነው። በጣም ደስ ይላል። ብዙ ጊዜ እንግዲህ አንተ እንደ አንድ ባለሙያ ብዙ ጊዜ ፍሪጆች ይበላሻሉ፣ ወደ እናንተም ተቋም ይመጣሉ፣ ብዙ ጊዜ እና ምክንያታቸው ምን ይሆናል ትላለህ? እንዲሁም ደግሞ ዋስትና አለው መሰለኝ አለ፣ የእናንተ ዋስትና የሚሸፍናቸው እንዲሁ የማይሸፍናቸው ነገሮች ብድርሽቶች። ብዙ ጊዜ ብዙ ጊዜ ያጠቃቀም ችግር ናቸው በብዛት የሚመጡት ወደኛ። እኛ ግን ምንድን ነው ሞተሮቹ በሪል ኮፐር ስለተሰሩ እስከ ለሞተራችን እስከ አስር አመት ድረስ ዋስትና እንሰጣለን። አስር ዓመት አስር አመት ድረስ በየአመቱ፣ እኛ ደግሞ ምንም የሚበላሽ እቃ የለንም። በየአመቱ እንዳትመጭ አዲስ እቃ ለመቀየቱ እንዳትመጭ እንጂ እኛ የለንም። ግን ወደ ብልሽቱ ስንመጣ ብዙ ጊዜ ሰዎች አንዳንዴ እንዴት እንደሚሰራ አጠቃቀም ችግር አለማወቅ፣ ማወቅ ብልሽት የሚያጋጥመን ሁለተኛው ደግሞ አንድ ቦታ ላይ በጣም ብዙ ነገሮችን አክሰስ ማድረግ አንድ ማከፋፋይ ወይም ደግሞ ሶኬት ላይ ቲቪ የሚሰኩ ሰዎች አሉ፣ ፍሪጅ የሚሰኩ ሰዎች አሉ። በዚህ ጊዜ ብልሽት ያጋጥመዋል። ሶስተኛው ደግሞ ፍሪጃቸውን በቢላ የሚነኩ ሰዎች አሉ። ለማዝዳት ብለው ቢላ ይጠቀማሉ፣ ወይ በረዶን ለማስለቀቅ ብለው ቢላ የሚጠቀሙ ሰዎች አሉ። እነዚህ እነዚህ ብልሽቶች እኛ ጋር ቢመጡ ዋስትና አንሰጥም። ዋስትና አንሰጥም ማለት ግን አንሰራላቸውም ማለት ግን አይደለም ሙሉ ለሙሉ ወጫቸውን በእነሱ ሸፍነው ሙሉ ለሙሉ አስተማማኝ ጥገና እንሰጣቸዋለን። እኛ ወርክሾፕ ድረስ እናመጣዋለን ፍርጁን እንዳስፈላጊው፣ ሩቅ ከሆነ ደግሞ ቤታቸውን ድረስ እንሄድላቸው እና ሙሉ ጥገና ይደረግላቸዋል እንጂ እኛ ጋር ስለገዙ እናንተ በሚላ ስለወጋችሁ ታንሰራላችሁም ግን አንላቸውም። የእናንተ ተቋም ድረስ ሳይመጡ ከቤት ሆነው እንደዚህ አይነት አክሶችን ማግኘት የሚችሉበት እድል አለ? ይችላሉ። ወደ እኛ ማምጣት ካልቻሉ ቀሁን እኛ እነሱ ድረስ ሄደን ጥገናው እናደርግላቸዋለን። ሌላ ስልክ ምናምን ይኖራል። በስልክም አገልግሎት እንሰጣለን። ለምሳሌ አንዳንድ ሰዎች ይጠይቁናል። ፍርጃችን ከላይ አዲስ ነው፣ ከገዘውት አራት ወሩ ነው፣ ሶስት ወሩ ነው። በረዶ ቤቱ በደንብ ይሰራል፣ ታችኛው ይሰራልን የሚሉት ሰዎች አሉ። እነዚህ ሰዎች ብልሽት አይደለም። ለዚህ የመጀመሪያው ነገር እኛ እነግራቸዋለን። በስልክ አስፈላጊ ነገር ማድረግ ያለባቸው ነገሮች ፍርጃቸውን እንዲነቅሉት፣ ያው እንዲነቅሉት ማለት ሁለት ቀን ሶስት ቀን እንዳያሳድሩ ሳይሆን፣ ነቅለውት ትንሽ የጋገረውን በረዶ ወደታች እንዲቀጥ ታይም ጠብቀውትን መልሰው እንዲሰኩት እናደርጋቸዋለን። ያ ማለት ደግሞ በረዶ የጋገርባቸውን ሪዝን ቁጥር ከጨመሩ ቁጥሩ እንዲቀንሱት፣ ኖርማል ቅዝቃዜ ላይ እንዳደረጉት ከሁለት እስከ ሶስት ማድረግ አለባቸው። ይህን ነገር ናቸው። ከዚህ ካለፈ ግን የእኛን ሰራተኞች እንልክላቸው አለ። ወደ ቀጣይ ሰርቪስ፣ ወደ ስራ እናስገባዋለን። በጣም ደስ ይላል። ቅድም ዋስትና ስትል ያው ክፍያ ሙሉ ለሙሉ የሚከፍሉት አስር ዓመተኛ የምንሰጠው ለሞተር ብልሽት ነው። ግን አንዳንዴ ሞተራቸው ሳይበላሽ እንዳልኩሽ ከቦታ ቦታ ሲቀይሩ አንዳንዴ ኮኔ ሰብ የሚባል ፓርት አላቸው፣ ፍርጆች ከኋላ የሚያቀዘቅዙበት ነገር። ሰው ያ ነገር ብሮክን ካረገባቸው ወይም ደግሞ አንዳንድ ጊዜ ከቦታ ቦታ ሲያዟዙሩ ፍርጃቸውን እንደ ተንቀሳቀሰ ወደ መልሰው የሚሰኩ ሰዎች አሉ። አንድ ፍርጅ ከአንድ ቦታ ተነስቶ ወደ ሌላ ቦታ ሲሄድ በትንሹ 24 ሰዓትና እና አንድ ቀን መጠበቅ አለባቸው። ፍርጃቸውን መልሰው አግኝቱ እንዲው ለማ ከማድረጋቸው በፊት አንዳንዴ ባለማወቅ ፍርጁን ከተንቀሳቀሰ በኋላ ወደው ይሰኩታል። በዚህ ጊዜ ሙሉ ለሙሉ ስራውን ያቆማል። ያ ማለት አንድ ፍርጅ ተኝቶ በሚል በተለይ በተለይ ደግሞ ተኝቶ የሚወስዱ ሰዎች ነው የሚመለከተው። እኛ ብዙ ጊዜ የምንመክረው ፍርጃቸውን በፒካፕ አቁመው እንዲሄዱ ነው። ከአንድ ወደ ወደ ሌላ ቦታ ላይ እንዲያዘዋውሩ ነው የምንመክረው። ግን አስተኝቶ የሚሄዱ ሰዎች ከሆነ በትንሹ ሶስት ቀን ወይ ሁለት ቀን ፍርጃቸው ቁመ ማደር አለበት። ግን ወደው ሚሰኩ ከሆነ ሙሉ ለሙሉ የጋዝ ስራውን ያቆማል። ስለዚህ እነዚህ እነዚህ ነገሮችን እንሰጣለን። አገልግሎት እንሰጣለን፣ እንመክራቸዋለን። እንደዚህ ነው ማድረግ ያለባቸው እንላቸዋለን። ቅድምም እያልከኝ የነበረው በቢላ ምናምን በጣም ብዙ ተደጋጋሚ ሲነካ ይታያል ነበር ያልከው እና ብዙ ጊዜ እንደዚህ ተለምዶ ሲሆን የሆነ ያሻሻለው ነገር ሲኖር ነው። እና ምንድን ነው ችግሩ? በቢላ መነካቱ ምኑ ጋር ነው ችግሩ? ሰዎች ፈልገው አይደለም በቢላ የሚነኩት። ያው በጣም ከመጠን በላይ በረዶ ስለሚጋግርባቸው ነው ፍርጃቸው። ከመጠን በላይ ደግሞ በረዶ እንዳይጋግርባቸው ማድረግና መከተል ያለባቸው ነገሮች አሉ። ይህም ቅዝቃዜን የምንቆጣጠርበት ቴርሞስታት የሚባል አካል አለው ፍሪጁ። ያ ማለት ቅዝቃዜውን ወደ ፈልግ ነው አቅጣጫ መጨመርና መቀነስ እንችላለን። ስለዚህ በረዶ እንዳይጋግርባቸው ከሆነ የሚፈልጉት ከሁለት ቁጥር እስከ ሶስት ቁጥር ቢያደርጉት ነው የምንመክራቸው እኛ ቅዝቃዜውን። ከሁለት ቁጥር፣ ከሶስት ቁጥር ወደ አራት ቁጥር ወደ አምስት ቁጥር ግን ከፍ እያለ የሚሄዱ ከሆነ በረዶ በጣም ይጋግርባቸዋል፣ ቢላን ይጠቀማሉ። ስለዚህ ወደ በጣም ለማይሆነ ውጭ ይዳረጋሉ። ይህን እንዳያደረጉ መክራቸዋለን። በብዛት ጊዜ የሚያጋጠመው እንደ በኖርማል ሲስተም ነው። በፋን ሲስተም ፍርጅ ለሚገዙ ሰዎች ግን ይሄ ነገር አይገርማቸውም። አንደኛ ፋን ሲስተም ፍርጆቻችን እኛ በረዶ አይጋግሩ የምናስገባው እቃ ብቻ ነው በረዶ የሚሰራው እንጂ ግድግዳው ላይ ምንም አይነት በረዶ ሰርቶ አታገኝም። ለምን የተለያየ ኤሌመንት አላቸው በውስጣቸው። እነዚህ ፋን ሲስተም የምንላቸው ለየት የሚያደርጋቸው በዚህ ነው። አንደኛ የሚጠቀመው ፍሮዝን ያደረገውን ፓርት የሚያቀልት ሂተር የተባለ ኤሌመንት አለ። ያ ማለት ፍርጁ ሰርቶ ሰርቶ ሪያክት በሚያደርግበት ጊዜ ደግሞ ወደ ቀጣይ ስቴፕ የሚያስገባ ሲስተም አላቸው ሂተር ይነሳል። ሂተር ማለት የማሞቂ አካል ነው። በረዶውን ያቀልጠውና በውሃ መልክ ከፍሪጃችን እንዲወጣ ያደርገዋል። ይሄ የወጣው ውሃ ደግሞ መሬት ላይ ወይም ደግሞ ምንጣፍ ላይ አይደለም የሚያልፈው። ራሱ ማጠራቀሚያ ካፕ አለው። ሞተር ዋናት ላይ የተገጠመ ምንድነው? ስራው ሞተሩን ማቀዝቀዝ ነው ስል ሞተሩ በሚሰራበት ልክ እንደ መኪና ማለት ነው። ሞተሩ እየሰራ ሲሄድ የተወሰነ ሙቀት ይኖረዋል፣ አግለት ያ ደግሞ ሞተሩን ያደርገዋል። የሚመጣው ውሃ እያቀዘቀዘው በኤቫፖሬሽን መልክ ወደ ሌላ ቦታ እንዲወጣ ያደርገዋል እንጂ ወደ መሬት ምንም አይነት የሚፈስበው አይደለም ለዛ ነው ፋንስተን ፍሪጆች በጣም ተመራጭ የሚያደርጋቸው ለዛ ነው አሁን ብዙ ጊዜ እኔ በግል ብትጠይቀኝ እንደዚህ ብዙ ጊዜ ሶኬቶቹ ምናምን የሚነቃቀሉት እኔ የምሰማው አንዳንዴ እንደ ልማድን የማየው ነገር ምንድነው ማብራት ከመቁጠር ምናምን ነገር አንስቶ ነው እና ይሄ ከባለሙያ አንጻር እንዴት ነው አሁን እሺ በጣም ብዙ ሰው ነው የሚያደርገው ፍሪጁን አንዳንዴ በተለይ ያለማወቅ ሊሆን ይችላል ፍሪጅ በጣም ይቆጥራል ስለዚህ ሶኬት መንቀል አለብሽ፣ ረጅም ሰዓት መተው አለብሽ የሚሉ ሰዎች አሉ። በአማቴ ፍሪጃችን ምንም ብር አይቆጥርም። ትንሹ ፍሪጅ በወር ከአራት ብር እስከ ስድስት ብር ድረስ ቢቆጥርብን ከአራት ብር እስከ ስድስት ብር ነው የሚቆጥረው። ያ ማለት ትንሹ ፍሪጅ ከ357 እስከ 400 ድረስ ዋት ቢጠቀም ነው፣ በጣም ትንሹ ፍሪጅ። እኛ ደግሞ አሁን ያመጣናቸው ደግሞ የናሽናል ፍሪጆች ደግሞ አብዛኞቹ በተለይ ደግሞ ሳይድ በሳይድ ፍሪጆቹ ኢንቨርተር ሞተር ነው ያላቸው። ዩኒቨርተር ማለት ደግሞ ትንሽ ቮልቴጅ አብዝቶ ኮንቨርት አድርጎ ሞተሩን ራን ማድረግ ማለት ነው። ያ ማለት ደግሞ ከምንጠቀመው መብራት በጣም የቀነሰ የቀነሰ ይመጣል። እነዚህ ይሄንን ፊቸር ጨምሮ ነው የመጣው ማለት ነው። ያ ፊቸር ደግሞ ማለት እነዚህ ኢንቨርተር ፍሪጆች አንደኛ ድምፅ የላቸውም፣ ምንም ተሰክተው፣ መኝታ ቤት አድርጋቸው፣ ሳሎን አድርጋቸው፣ ድምጻቸው አሳ ነው በጣም ሳይለንት ሞሽን ሚያም የሚያደርጉት ቀስ እያሉ ነው የሚሰሩት፣ እና ብዙም የዚህ የስህተት ነው ፍርጅን መንቀል አስር ጊዜ ቦታ መቀየር ብዙም ያልተለመደና ተደግ በጣም ለትልቅ ወጪ የሚያዳርገን እኔ አሁን ለምሳሌ አላውቅም ነበር፣ እንደዚህ በጣም ትንሽ እንደሚቆጠር ማለት ነው። ከግዝበቱ አንፃር አይተን ይሆናል ይሆናል ይላሉ፣ መብራቱ ይበራል፣ በቃ ብዙ ነገር ያወራሉ። ግን መብራቱ ፍርጁ ወይ በር አንቺ በሩ ውስጥ ካልከፈትሽው ድረስ መብራቱ አይበራም። ያን ያክል ትልቅ የገንዘብ ወጪም የለውም። የተገጠመለትን ቴርሞስታት እረፍት እያደረገ ነው። ፍሪጅ ሙሉ ለሙሉ ሃያ አራት ሰዓት አይሰራም ሰዓት አይሰራም። የተወሰነች ሰዓት ነው የሚሰራው፣ ደን ረዘም ያለ ሰዓት ረፍት ያደርጋል። ያን ሁሉ ጋር ፓወር አይጠቀምም ማለት ነው። ይሄ ደግሞ ራሎ የተገጠመበት ቴርሞስታት ረፍት እያደረገ ስለሚሰጠው ብዙም ያን ያክል የገንዘብና የመብራት ወጪ አያሳስብም። እየጠጣ ምንም ፍርኛ ማጣኛ ምንም እየጋበሽኝ አይደለም፣ በደረቁ ነው። በጣም ዳረቅሻ ነገር በጣም ሆነ እሺ ወደ ልብስ ማጠቢያ ማሽኖች ደግሞ እንምጣ። እንግዲህ አሁን ካለ ቦታ ጥበት ከጊዜው አንጻር በጣም ብዙ ቤት የምናገኘው አንድ ነገር ቢኖር የልብስ ማጠቢያ ነው። ስለዚህ አሁን ለምሳሌ ወደ እናንተ ተቋም ትምህርት ስንገዛም አንድ ሰው መግዛት ሲፈልግ ምን ነገሮች ላይ በደንብ ትኩረት ማድረግ አለበት? ምን ማየት አለበት? በደንብ መጠየቅ ያለበትም ሼክ ማድረግ ያለበትም ምን የምንለው ትላለን? ቆንጆ አሁን ላይ ፍሪጅ ማጠቢያ በጣም ነሰሰሪ ነገር እየሆነ ነው። እያንዳንዳንች ቤት ማጠቢያ አሁን በብዛት በብዛት ገብቷል። እና አንድ ሰው ማጠቢያ ለመግዛት ወደ እኛ ጋር ሲመጣ መጀመሪያ ምን አይነት ማጠቢያዎች መግዛት አለብኝ ብሎ ማሰብ አለበት። እኛ ግን እንግዲህ በሶስት አይነት ነገር ያገኛል። በናሽናል ኤሌክትሮኒክስ ሶስት አይነት ማጠቢያዎች አሉ። እኛ ጋር ያሉት ከትንሽ እስከ ትልቅ፣ ከኖርማል ማጠቢያ እስከ ፉል አውቶማቲክ ማጠቢያዎች አሉ። እነዚህም በአጭሩ አሳይሽና ኖርማል ማጠቢያዎች ማለት እንደምናውቀው ነው። ትንሽ ልፋት አለው ከማጠቢያ ወደ መጭመቂያ ማውጣት ይኖርብሻል። ትንሽ ለመመዘን አስቸጋሪ ነው ማለት ያጠብሽውን ሁሉ መጭመቃት ይችላል። እነዚህ ማጠቢያዎች ትንሽ ይሄ ዲስአድቫንቴጅ አላቸው እና ግን በውስጣቸው ሶስት ሞተሮች የተገጠመላቸው ናቸው። እነዚህ ኖርማል ማጠቢያዎች የሚኖሩ ሶስት ሞተሮች አላቸው። አንደኛ የማጠቢያ ሞተር አላቸው፣ የመጭመቂያ ሞተር አላቸው፣ ሶስተኛ ደግሞ የድሬ ሞተር አላቸው። ስለዚህ ወደ እኛ ጋር ሲመጣ ከሌሎ የተለየ የሚያገኘው እነዚህ ነው። ያ ማለትም አሁን አንድ ሰው ኮንዶሚኒየም የሚኖር ከሆነ እና አውቶማቲክ ማጠቢያን አፎርድ ማድረግ ካልቻለ ይሄኛው ማጠቢያ እንዲገዛኝ ሪኮመንድ እናደርገዋለን። ለምን ኮንዶሚኒየም ላ አፓርትመንት ላ የሚኖሩ ሰዎች ውሃቸውን በቀላሉ ማድረግ አለባቸው፣ ድሬን ማድረግ አለባቸው፣ በባሊ ወይ በመዘብዘፊያ መቀበል የለባቸው። ስለዚህ ሶስት ሞተር ያለውን ኖርማል ማጠቢያ ከገዙ በቀላሉ አጥበው ጨምቀው፣ ውሃቸውን በቀላሉ ድሬን አድረግ ያደርጋሉ። ለምን ሶስት ሞተር ስላላቸው ማለት ነው። አንደኛ ሁለተኛው ኦፕሽናቸው ደግሞ እነዚህ ሞተሮች ሙሉ ለሙሉ ከኮፐሬት የተሰሩ ናቸው። ያ ማለት ደግሞ ረዘም ያለምን ያደርጋል አገልግሎት ይሰጣሉ። በቀላሉ ሁለት ሶስት ጊዜ ስላጠብሽባቸው አይሞቁ ማለት ነው ውስጥ እዛ ላይ ለዚህ ነው ኮፐር ስለሆነ እንሰጣለን። በብዛት አይበላሽብንም። የማጠቢያ የማጠቢያ ሞተር በብዛት አይበላሽም። የሚበላሸው የመጭመቂያቸው ነው። እነዚህ ደግሞ ያው አያጠቃቀም ግንዛቤ ያለመኖር ነው። በጣም በዛ ያለ ኪሎ ይጨምሩበታል። ባላንስ አያረጉም። ባላንስ አያረጉም ማለሽ፣ ልብሱን በደንብ አድርጎ ባላንስ አድርጎ ማስቀመጥ ያስፈልጋል። ስለዚህ እኛ ሞተራችን አይበላሽብንም በብዛት ከተበላሽም ደግሞ የመጭመቂያ ሞተራችን ነው የሚበላሸው። እሱም ደግሞ እኛ ጥንቃቄ ባለማድረጋችን ነው። አንዳንድ ጊዜ በምንጨምቅ ጊዜ እንደ ቁምጣ፣ እንደ ካልሲ፣ አንዳንድ የህፃናት ልብስ ዘሎ ይገባሉ። ስለዚህ ያንን ጥንቃቄ ማድረግ ያስፈልጋል። እንደነዚህ ትናንሽ ልብሶችን በምንጨምቅበት ጊዜ ክዳን አላት ችን ክዳን በስንስራት አስቀምጦ ከጨመቁ በኋላ ወደ ቦታ መመለስ ያስፈልጋል ማለት ነው። ሁለተኛው የማጠቢያችን አይነት እንግዲህ ቶፕሎደር ነው። ቶፕሎደር ነው ነግሬሽ ያለው መጀመሪያ ሶስቱም ሞተሮች ያው ኮፐር ሞተር ናቸው ሞተራቸው አንድ ከአንድ ማቴሪያል የሚሰራው ያው ታይፓቸው አሰራራቸው ሊለያይ ይችላል እንጂ ማለት ነው። ስለዚህ ሁለተኛው የማጠቢያ አይነታችን እንደ ቶፕ ሎደር ነው። ይሄ ቶፕ ሎደር አውቶማቲክ ነው። እስከ 95% ድረስ ጨምቆ ልብሳችን ያወጣልናል፣ ግን አያደርቅ። ለ95% ማለት ነው ኦልሞስት 15 20 ደቂቃ ንፋስ ላይ ካረሹ ለመለበስ ሬዲ ኦሬዲ መሆን ይችላል ማለት ነው። ይሄኛው ማጠቢያችን ምንድነው? አንድ ጊዜ እኛ ውስድ ነው የምንገጥምላቸው በአብዛኛው ቅርብ ከሆኑ ማሽኑን እኛ ውስድ ነው የሚሰል የምናደርገው። ያ ማለት ምንድነው? ከቧንቧ ጋር እናገናኘዋለን ድሬ መስመሩን በስርዓት እናስቀምጣለን። እነዚህ መስመሮች ድሬናቸው ከፍ ማለት ስላለበት እነዚህ እናስታክለን እንገጥማለን። ከዛ በኋላ ምንም ነገር አያስፈልግም። አንድ ተሽ ብቻ ነው የሚያደርጉት። ይህን ለመጠቀም ልብሳቸውን ያስገብሉ፣ የሚፈልጉትን የሳሙና ወይም ደግሞ የሶፍትራ ነገር ይጨምራሉ። ከዛ በኋላ አብርቶ ማስጀመር ብቻ፣ ምንም ንክኪ አይፈልግም። ለአጠቃቀም አይከብድም። አንዴ ካስጀመሩት ማሽኑ ልብሱን ይመዝነዋል፣ የሚያስፈልገውን የውሃ መጠን ያስቀምጣል። የሚፈጅበትን ታይሙንም ቁጭ ያደረገዋል። ስለዚህ በዛ ታይም አጥቦ አለቅልቆ ዘጠና ፐርሰንት ጨምቆ ያወጣልናል ማለት ነው። ይሄኛው በጣም አሪፍ የሚባሉት ነው ብራንዳችን ነው። ሶስተኛውና መጨረሻው በጣም ቆንጆ በአሁኑ ላይ አፓርትመንት ለሚኖሩ ኮንዶሚኒየም ለሚኖሩ ተብሎ ልብሳቸውን ለብሰው ለሚሄዱ ሰዎች ደግሞ ይሄኛው ፍሮንት ፉል አውቶማቲክ ወሽንግ ማሽናችን ነው ማለት ነው። ይሄ ማሽን ደግሞ መቶ ፐርሰንት ነው የሚያደርቀው። በምትፈልጊው ቴምፕሬቸር አንቺ ድራይ ማድረግ ትችላለች። አንዳንድ ጊዜ ልብሶቹ በጣም ስስከሆኑ ከሆኑ ቴምፕሬቸርሽን በጣም ከፍ ማድረግ የለብሽ በቀላሉ ስለሚደርቅ ማለት ነው። ይህም ከዋጋ ከተገናኘ አንድ የመስመሩ ከተስተካከለለት ምንም አጠቃቀም በጣም አሪፍ ነው። ምትመርጩ ልብስሽን ትመርጫለች። ኮተን የምትፈልጊው ወይስ ቀለል ያ ልብሶች ላይ ነው የምትፈልጊው። ማሸት የማይፈልጉ ልብሶች አሉ። የምትፈልጊውን የልብስ ውሽን መርጠች ብቻ ማስጀመር። ረዘም ያለሳ ትንሽ ይወስዳል። ከቶፕ ሎደሮቹ ለምንድ ነው ስለሚያደርቅ ምጭምር ነው ያጥበውን ልብስ አጥቦ አለቅልቆ አድርቆ ሙሉ ለሙሉ ለመደረስ አድርጎ ነው የሚያወጣው፣ እና ይሄኛው ወሽንግ ማሽን አሪፍ ነው። እኛ ጋር ስትመጪ ይሄን ግዢ ላይ ላችሱ ነው ተቀብያለሁ። አሁን ስታወራ ግን እስኪ እስከ ዛሬ ምናልባት ከሁሉ ማሽኖች ሊሆን ይችላል በጣም ያጋጠም፣ ምናልባት ያሳቀ ሊሆን ይችላል ወይ ደግሞ አይ ይሄን ያስባለህም ካለ አይ፣ ብዙ እንኳን የከበደ ነገር የለም። ለምን ያው ይሄ ሞያ ነው። ብዙ ሰዎች እኔን አስተምረውኛል፣ አብሬ ሄጃለሁ። ግን በጣም የሚገርመኝ ነው የፍሮንት አውቶማቲክ ማሽኖች የሚመስለኝ ነው በሩ ተከፍተው የሚያጥብ ይመስለኝ ነበር፣ ግን አሁን ላይ አሁን ሳስበው ትንሽ ያው የሚያስገርመው እሱ ነው። በሩ ካልተዘጋ አያጥማሽም። በሩ ግዴታ ካልዘጋልሽ ማጨምርም ማጠማጀእንዳጠ ነበር የጠበቁት ዝሮ ዝሮ የሚመሰለሽ ብቻሽን አትሄጂም። ያው ከጓደኛሽ ጋር ነው የምትሄጂው። የሙያ አባት ይኖርሻል አስረዳሻል ይሄ ነገር እንደዚህ መዘጋት አለበት። ፕሮፐርሊ መታገል አያስፈልግም። እራሱ እስኪከፈት ድረስ መጠበቅ አለብሽ። ለመክፈት ብትሞክሪ ትሰብሪያለሽ እንጂ ምንም ጉዳት ምታደርሽ። ስለዚህ እስኪከፍት በሩ አንቺ መጠበቅ አለብሽ። አጥቦ ከጨረሰ በኋላ እራሱ በሩ ሲከፍትልሽ ልብስሽን አውጥተሽ ማስጣትም መጠቀምም ትችላለሽ። ይሄ ከሌሎቹ ትንሽ ለየት ያለ ነው። በጣም ረጅም ጊዜ ነው ካየት። አሁን ግን ሳየው በጣም ያሳዘኝ ሳ እሱ ነው። ዙሮ ዙሮ አንድ ሰው ያለፈውን ነገር አይረሳም፣ ያጋጠመው ነገር አይረሳም። እንደዚህ ምናልባት ስትጠግኑ ያገኛችሁት ዕቃ ምናምን አያጋጠማችሁም? በጣም ብዙ ዕቃ የምናገኘው ከልብስ እስከወርዱበት እናገኛለን። ይገኛል። በምን አጋጣሚ ነው? እንደዚህ ሰዎች አይፈትሹም፣ ልብሳቸውን አይፈትሹም። አሁን ላይ በብዛት የምናገኘው ያው የልብስ ልብስ ነው። ድሮ ላይ ሳንቲም እናገኝ ነበር። አንድ ሳንቲም ይገኝ ነበር። አሁን ላይ ሳንቲም አይገኝም። ብዙ ጊዜ የሚያጋጥመው እንደ ካልሲ እና ትናንሽ ልብሶች ይገኛሉ። እንዳብቹ የወርቅ ሀብሎች ይገኛሉ። ያ ማለት ልብሳችን መፈተሽ ነው። አንደኛው የብልሽትን ዘዴ ይህ ነው። እነዚህ ነገሮች ሲገቡ ጥርሱንም ስለሚበሉት ማጠቢያችን ይበላሽብናል። አሁን እናንተ ጋር ሲያመጡ እንዴት አለማየት ማለት እንዴት ሳያዩት ወደ እናንተ ያመጣሉ ማለት የሚታይ ነገር ነው። አሁን ላይ ቆንጆሮ ተለምዷል። ብዙ ሰው ቲክቶክ ስለሚያይ በጣም ብዙ ሶሻል ሚዲያ ስለሚያዩ በቀላሉ ፈተው ራሳቸው እንዴት ሰርቪስ እንደሚያረጉ እሱ አሁን ላይ እያደረገ ነው። አሁን እየቀነሰ ነው ይሄ ነገር ብዙ ሰው ኪሱን የሚፈትሻል። ሁለተኛ ደግሞ የተለየ ድምፅ ሲሰማ ፈቶ ሰርቪስ እንዴት እንደሚያደርግ እኛም በዚህ በደንብ አርገን ነው የምናስተዋውቅላቸው። እንዲያታርጉ እንዲያታርጉ ካረጋችሁ ደግሞ በቀላሉ ነገር ፈታችሁ በደንብ ካሲን ካላውጡ ሀብልን ነገር ካለ ጨርቅም አምልጦ ይገባታል አለ አዝርታችሁ በደንብ አገልግሎታችሁን አገኙ እንላቸዋለን። ከዛ በተረፈ ደግሞ ውሃ ተሳንሱ ውሃ ትቋጥሩ እንላቸዋለን። ውሃ ሳንሱ አንዳንዴ ብዙ ሰዎች የማይረዱት በተለይ በማኗል ማጠቢያ ውሃ ማሳነስ ነው። ልብስ ያስገቡና ሁለት ባሌ ጨምረው ያጥቡበታል። ያ ማለት በጣም ለዱ ይከብደዋል ለማሽኑ። ውሃችን ግን በጣም ከፍ ካለ ግን በቀላሉ ማሽኑ ቀሎት ነው ልብሱ የሚያልቀው። ልብሳችንን አሪፍ ይሆንልናል። አንደኛ ልብሳችንን እርስ በርስ አይፋጠግም፣ ሁለተኛ ደግሞ ማሽናችንን ቀሎት በደንብ ያጥባል፣ ልብሳችንን በደንብ አድርጎ ያጸዳልናል። ይህ የሚያጋጥመ ግን በኖርማል ማጠቢያ ላይ ነው። አውቶማቲክ ማጠቢያዎች ላይ ይሄ ነገር ቀርፎ ነው ያመጡት። አንደኛ በደንብ ለየት የሚያደርጋቸውም ይሄ ነው፣ የሚያስፈልጋቸውን የውሃ መጠን ሌቭል ድረስ እስካልደረሱ ድረስ ማጠባ ጀምሩ። መጀመሪያ የጠገንከው ማሽን ትዝ ይለኛል። መጀመሪያ የጠገንኩት ትዝ ይለኛል፣ ኋላ አይፈስም ብሎ ነው የልብስ ማሽን ነው አስታውሳለሁ። ወደ ቂሊንጦ አካባቢ ነው። በትንሹ ለሳ ፈጅቶብኛል። አሁን ላይ ከሶስት ደቂቃ እስከ አራት ደቂቃ ነው የሚፈጅው ነገር ለመጠገም። አሁን ላይ ሶስት ደቂቃ እስከ አምስት ደቂቃ ከዛ በላይ አይፈጅም። አውጥተሽ የዘገው ነገር ኋላ ለመስራት ብዙ የሚያነክል አይፈጅም። ያኔ ግን ያው የመጀመሪያሽ ስለሆነ የመጀመሪያ ትፈሽዋለሽ። ግን አልፎ ፓፑ ጋር ስለሄደ የዘገው ነገር ያው ትንሽ መፈለግ ያስፈልጋል። ቆንጆ ቆይታ እያደረግን ነው። እንደ መጨረሻ ጠቅለል አድርግ የሚጠይቅን፣ ለምሳሌ ለምንድ ነው ሰው ናሽናል ኤሌክትሮኒክስ መምጣት ያለበት? ብራንዶች የተለያዩ ቦታ ገበያ ላይ ይገኛሉ፣ ለምን ተመራጭ ሊሆን ይችላል? ናሽናል ኤሌክትሮኒክስ ተመራጭ የምናደርገው እ በብዙ ነገር ተመራጭ እናደርጋለን። ካለው ገበያ ላይ ካሉት ምርቶች አንደኛ የሞተር አይነታቸው ነው። ፍርጅም ላይ ሄጂ፣ አሁን ሰው የማይረዳው ፍርጅም ሞተር ነው ሞተር ነው ሚጠቀመው፣ ማጠሪያ ሞተር ነው የሚጠቀመው። ሁሉንም ፈተሽ፣ ውስጣቸው የምታያቸው ኮይል ያ ኮይል ከሪል ኮፐር ከተሰራ የፍርጁ የማጠቢያው ሞተሮቹ ኮፐር ከሆኑ አይሞቅብሽም፣ ረዘም ያለ ያገለግልሻል። እኛ ጋር ሲመጣ ተመራጭ የሚያደርገው ሞተሮቹ ኮፐር ስለሆኑና ስለሆኑ ብቻ ነው። አንደኛው ሁለተኛው ደግሞ ማተሪያዎቹ በጣም ጠንካራ ናቸው። በቀላሉ አይዝጉም፣ ሙቀትን ይቋቋማሉ። ፀሐይም ለምና በብዛት ብዙ ማጠቢያዎች ውስጥ አናስቀምጥም ማለት በተለምዶ ውጭ ላይ የምናደርጋቸው የተወሰነ ፓርታቸውን ፀሐይ ሊያገኛቸው ይችላል። ስለዚህ ያን ያክል በጣም ድሮይብል ነው፣ በቀላሉ አይዝግም፣ በቀላሉ ፌድ አያደርግም። ይሄነኛው ተመራጭ ያደርገናል። ሶስተኛው ተመራጭ ደግሞ ሲመጡ እኛ ጋር በደንብ ዲቴል ነግረናቸው ነው። ይህን ማሽን ብገዙ እንደዚህ እንደዚህ ነው አገልግሎቱ፣ ይህኛውን ብገዙ ይህን ያደርግላቸዋል። ይሄ ይጨምቃል፣ ይሄ ግን መቶ ፐርሰንት ያደርቅላቸዋል። አይ እኔ ሌላ ማጠቢያ አለኝ፣ ድራይር ብቻ ነው የምፈልገው፣ አሁን ላይ የለኝም ከእናንተ ጋር ድራይር መግዛት የሚፈልግ ለሚል ሰው ደግሞ ማድረቂያ ብቻ እንሸጥለታለን። እና በደንብ አስረድተናቸው ነው የምንሰጣቸው ማሽኖ ማለት ነው እንጂ ይህ ነገር ያደርቅላቸዋል መለበስ ብቻ ነው ብለን አንሰጣቸውም። ይሄ ኮሚኒኬሽን ብዙ ጊዜ እናያለን። አንዳንድ ሰው ማሽን ሲገዛ በቃ ያደርቃል ብሎ ይሰጣቸዋል። እና እኛ ለመስራት ስናሄድ ያደርቃል ተብዬ ነው ይላል ይልና ግን ጨምቆ ነው እንጂ የሚያወጣው አያደርቅም። ይህን ነገር አስረድተን ነው የምንሰጣቸው። ከዛ ደግሞ ሌላው በእኛ ተመራጭ የሚያደርገው በጣም የተዘጋጀ ሙሉ ለሙሉ ሁሉንም የሆኑ የስፔር ፓርቶችን የያዘ ወርክሾፕ አለ። ስለዚህ ቤታቸው መሰራት ካልቻለ ወደ እኛ ወርክሾፕ መጥቶ ሙሉ ሜንቴን ተደርጎ ከነጋር አይነታቸው ሙሉ አክሰስ ማግኘት ይችላሉ። የሚሆነውን በደምብ አድርጎ የእኛ ጋር ተመራጭ የሚያደርጋቸው አሁን ላይ በማንኛውም ቦታ ብትሄጅ እንደኛ ወርክሾፕ ኑሮት ሁሉንም የሞተር አይነቶችን ይዞ ቅያሌ ማለት ነው። ቢመጣ አንድ ሰው በራሱ ችግር ሊሆን ይችላል ያበላሸው። ከማቴሪያል ፌዴሬቲ ከሆነ ሙሉ ለሙሉ የራሱ የሆነ የፋብሪክ የሆነ ሞተሮችን እንቀይርላቸዋለን። በጣም ደስ ይላል እና እንዳጠቃላይ እንደው አሁን አንተ ዋነኛ ችግር ነው ብለህ ማለት እንዳንድ ባለሙያ ዋነኛው ችግር ነው ብለህ ያየኸው ይሄ ቢደረግ ብዙዎቹን ችግሮችን ሊፈታ ይችላል ብለህ የምታስበው ነገር ነው? የግንዛቤ ነው፣ የሚለው ግንዛቤ ነው። አሁን ማየት ትችያለሽ፣ ከአምስት ከስድስት ዓመት በፊት ማን አውቶማቲክ ማሽን የሚጠቀም የነበረው? ብሱ አልነበረም። ግንዛቤ ስለሌለ ነው፣ አጠቃቀሙ ይቸግረናል፣ ኦፕሬት ማድረግ አንችልም፣ በጣም ብዙ ይፈጃል። የብዙ ጥያቄ አሁን እየተቀረፈ የመጣ ግንዛቤ እጥረት ነው እንጂ ያን ያክል ትልቅ ችግር ኖሮት አይደለም። አሁን ደግሞ ሰው በጣም ተመራጭ አደርጋቸው ያው ጥቅሙን እያየ ነው። እና ግንዛቤ ሶሻል ሚዲያው በጣም ብዙ ነው የሚያወራው፣ ብዙ ሚዲያ ላይ ተሰሚያለች። ስለዚህ ሰው ሳይወድ በግዱ እነዚህ ነገሮች ይጠቀማቸዋል። ስለዚህ በደንብ አድርገን ግንዛቤ መስጠት ያስፈልጋል። አጠቃቀሙን በደንብ ብንነግራቸው፣ ብልሽታቸውን እንዳይበላሽባቸው በደንብ አድርገን መረጃ ብንሰጣቸው፣ ሰዎቹ በእርግጠኝነት ሁሉንም ማሽኖች ይጠቀማሉ። ከዛ በተረፈ ደግሞ እንደምታየው በጣም አሁን የምንጠቀመው ነገር ብዙ ነው አይደለ? ቤታችን ውስጥ ቤታችን ውስጥ እንኳን ቲቪ አለ፣ ፍሪጅ አለ ከማጠቢያ ያለ ኦቨን አለ ሲሊንደር ብዙ ነገሮች አሉ ያ ማለት ምንድነው የመብራት ኮንሰፕሽናችን በጣም ከፍ ብሏል አሁን ላይ አሁን ድሮ ዝም ብለሽ የአንዳንድ ሰዎችኛ ለጥገና ስንሄድ ሰላሳ አመት ነው ፍሪጅ ብናል ሰላሳ አመት አልተበላሸብኝም ጋዝም አልተሞላም ጋዝ ልሞላ ነው ስንላቸው ጋዝ ያልቃል እንዴ የሚሉ ሰዎች አሉ እውነታቸው ነው ጋዝ ሰላሳ አምስት አመት ድረስ ነው ያጋጥመኛል ያልተነካ ፍሪጅ አንድም ሰላሳ አመት ድረስ ትራንዱን ባናግርሽም ይቆያል። ለምን ነው ይመስልሻል? ድሮ ላይ እንደዚህ ኮንሰፕሽን የለም። የፓወር ኮንሰምፕሽናችን በጣም ለስ ነው። ምናልባት አንድ ሰፈር ውስጥ አምስት ወይ ስድስት ፍሪጅ ቢኖር ነው አይደል። አሁን ላይ በጣም ብዙ አለ። ስለዚህ ምንድነው ኮንሰፕሽናችን እየጨመረ ሲመጣ እቃዎችን ላይ ጥንቃቄ ማድረግ ያስፈልጋል። እኛ ሪካም እንደምናረጋቸው ስታብላይዘር ቢጠቀሙ። ከከተማ ወጣ ያሉ ሰዎች ደግሞ አሉ። በብዛት የእኛ ደንበኞች እቃ ከዚህ ገዝተው ወደ ክፍለ ሀገር የሚሉ ሰዎች አሉ። እነሶች ደግሞ በጣም የሚያሳስበን የሚመስላቸው ሰዎች ፓወር በጣም መጨመር ይመስላቸው አለ። ቀሚያቃጥልም ማነስ በጣም ከባድ ነው። በጣም ከባዱ ማነስ ነው። አንድ ለምሳሌ አንድ ማጠቢያ ፓወር በጣም ጨምሮ መቶ የሚያቃጥለው እና ፓወር አንሶ የሚያቃጥለው በጣም ይለያያል። ፓወር ጨምሮ የሚቃጠለው ነገር ኢዚ ነው ለማስተካከል። እና እነዚህ ሰዎች ምንድ ሪከመንድ የምናደርጋቸው ስታብላይዘር ቢጠቀሙ። እኛ ጋ ቆንጆ ስታብላይዘሮች አሉ፣ ኮንትሮል የሚያደርጉ ፓወር በሚያንስ ጊዜ ሸት ላይ ያደርጋሉ፣ እራሳቸው ኦፍ ያደርጋሉ። ስለዚህ ወደ ማሽናችን ወደ ፍሪጃችን የሚደውን ፓወር ሙሉ ለሙሉ ያቋርጣሉ። እነዚህ አይነት ሰብረገሮችን መጠቀም ፓወር ደግሞ በጣም ጨምሮ ሲመጣ ከሁለት መቶ ሀያ በላይ እንዳያወጣ ያደረጉልን ሰው እነዚህ ነገር በመጠቀም እቃውን ሴ ማድረግ ይችላል እንጂ ጋራንቲ አለን ብሎ በየቦታው መሰካትም የለበትም አላግባብም መጠቀም የለበትም ማለት ነው።

እንደዚህ ነው። ሰው ግን ጥንቃቄ ምንም ያን ያክል እቃዎቹ ለምሳሌ እኛም እንዳስመጣቸው ወደ ሶስት አይነት ስቶቦች አሉ። በሲሊንደር የሚሰሩ አሉ፣ ሙሉ ለሙሉ ኤሌክትሪክ ይሆኑ አሉ፣ በኢንዳርሽን የሚሰሩ ተች ስቶቦች አሉ። ግን እኛ እኩል ነው የምናያቸው። ምንም አደጋ ያን ያክል አይደርሱም። ያ ማለት ምንድን ነው እራሳቸው የተገጠመላቸው ነገር አሉ፣ ሴፍቲ የተገጠመላቸው አሉ፣ ሌሎች እንዳይነኩት። አደጋው የሚመጣው መቼ ነው? ፕረሳሮች ከፍተሹ ሲሊንደሩን ረስተሽ ከሄድሽ በኋላ ስትመለሽ እሳት ካገኘ ያው አደጋ ይፈጥራል ነው አይደለ? ግን ልጆች በቀላሉ ነገር አይከፍቱትም፣ አዋቂዎች ካላረጉት በስተቀም ብዙ ጊዜ የሲሊንደር መክፈቻችን ያው ወደ ቀኝ አይደለማ። ብዙ ጊዜ የተለመደችው ወደ ቀኝ ነው አይደለ? ይሄ ግን ከዛ ተቃራኒ ነው። እነኛ ደግሞ ትንሽ ፖች ካላረሹም አይከፈትልሽ። ይህን አልፎ ካደረገ ትልቅ ሰው ነው ያደረገው ማለት ነው። ከዚህም ካለፈ ደግሞ በጣም የሚፈሩ ሰዎች ካሉ ከዋናው ከጋኑ ላይ ነቅሮ መሄድ ይቻላል። አሁን ብዙ ጊዜ ሰዎች ይቸገራሉ። ደግሞ አሁን ላይ በጣም ሰው እየተጠቀመ ነው ሲሊንደር። አሁን በዚህ ሁለት ሶስት አመት ግን በጣም ሰዎች እየመጡ ነው፣ ሀሳባቸውን እየቀየሩ ነው። ለምን ጧጧት፣ ልጆች ትምህርት ይሄዳሉ፣ በጣም ብዙ ለነገር በኤሌክትሪክ መስራት አይችሉም። ያው ሲሊንደር ፈጣን ስለሆነ ስለዚህ እኛም ምንመክራቸዋለን። ጠንካራ ናቸው ወዲዎቹ። ይሄን ካረጋችሁ፣ ለክሰንስራት፣ ከዘጋችሁት ነቅላችሁ ከሄዳችሁ ምንም አደጋ የሚያደርሱ ነገር የለም። ጥንቃቄ ነው እንጂ ምንም የሚያናክል ሰርባንቴጅ የለም ሲሊንደር ቆንጆ ቆይታ ነበረን። እዚህ ድረስ ለመጣጣም ደስ ብሎናል። እኔ በጣም ብዙ በጣም ብዙ ያላወቅኳቸውን ነገሮች አውቄበታለሁ። በጣም አመሰግናለሁ። እኔም አመሰግናለሁ። የመጨረሻ